እኔ ነው ልንገባ እንጋባ ነው የጋብቻ ጥያቄን ተቀብላኛለች ኧረ አዎ ታዲያ ደስ አይልም አሁን የሰርግ ጉድ ጉድ ላይ ነን ጥሩ ነው ሚዜ ሆኜኛለሁ እሺ ኧረ ዳኒ ቲናን አግኝታችኋት ነበር እንዴ ከኔ ጋር እንደ ተገናኝ ታነበር እንስራን ስራ ላይ ይፈልጋለሁ ስሜን እኔ ቅጥረኛ አይደለሁም እንደፈለግሽ አታዝዥኝም የምትፈልገው ነገር እኮ እኔ ጋር ነው ያለው። ስለዚህ የምፈልገውን ስጠኝ፣ የምፈልገውን ሰጣለሁ። ይኸውልሽ፣ ይሄ የመጨረሻ ስራችን። ስለዚህ ተሎ እንዲሰራልኝ እፈልጋለሁ። ፎቶ ይሄ ነው። እሺ። ዛሬ ማታ ሁሉም ነገር ይጠናቀቃል። ደግሞ ተገናኙ። ስለዚህ እዚህ ድረስ ያመጣችሁ እሷ ናት ማለት ነው። ራሷ ባመጣችሁ ነገር ራሷ እናጠምዳታለን። እንዴት አድርገን? ስለዚህ እኔ ዛሬ ማታ ወደ ውጭ ማንም ሰው እንዳይወጣ እራሳችን የሆነ ነገር አዘጋጅተን እናሳልፋለን እኔ ስክር ማለት አምሮኛል ስለዚህ በዚያው ደስታችን እናጣጣ እሺ እንወጣ አይ እኔ አልሄድም ሁላችሁም አትሄዱ እኮ ለምን ዛሬ እዚህ ቤት ማታ ፕሮግራም አለ ስለዚህ ማንም ሰው ከዚህ ቤት መውጣት አይችልም ቆየም ፕሮግራም ነው ያለው አላውቅም ግን አባዬ ነው ያዘጋጀው ማታ ቤት ፕሮግራም ይሆናል ባይሆን ይሄ ያስማማኛል በዛሬ ቀምኝ የምን ዝግጅት ነው ምነው በዛሬ ቀን ዝግጅት ማዘጋጀት አይቻልም እንዴ? እባክሽኔ እንደዚህ አላልኩ። ታዲያ በዛሬ ቀን ስቲንግ ራ ገብቶኝ ነዋ። ስለዚህ ዳኒ እና ሄደን እዚህ ነው የሚያድርስ ማለት ነው? አዎ። ምን ነው? ስለዚህ እኛ ስራችን መስራት እንችላለን እኮ። እንዴት? በሌሊት ሁሉም ሰው ስክረው ሲተኙ እኔ ገብቼ። ቆይ ሰው ቢነቀብኝ ማንም እንደ ማለት ከሆነ ይቻላል ቲና አሁን ደግሞ ዳኒል ለማስገደል ፈልጋለች ይመስላል። አሁን ላይ በምሽት ትሁትን ፍለጋ ሁን ሰውዬ ወደ ውስጥ አስገብተዋለች እናም ደግሞ እሱ እዛው በተኛበት በትራስ አፍኜ እጨርሰዋለሁ ብሏታል ማለት ነው። እዚህ ጋር ቲና ዳኒ ልታስገድል ነው የምትፈልገው አሁን ላይ ብለን ልንጠረጥር የቻልንበት አንደኛው ምክንያት ሁለቱን እሱንና ኤድንን መንገድ ላይ አይታ፣ እናም ደግሞ ሁለቱ ሊጋቡ እንደሆነ ዳኒ ነግሯታል። አሁን ላይ ልንጋባ ነው ከኤደን ጋር የጋብቻ ጥያቄን እሺ ብላኝ ተቀብላለች ብሎ በነገራት ቅጽበት ነው በዛው ተቀይራ ተናዳ የሄደችው ማለት ነው። ወዲያው ደግሞ ከነሱ ተለይታ እንደሄደች ትሁትን ፍለጋ የመጣው ሰውዬ አግኝታ ነው። አንድ ተጨማሪ ስራ እንድትሰራልኝ እፈልጋለሁ ብላው ያው ሰውዬው ባይፈልግም እንደዚህ ነገር ባይወድም እኔ ያንቺ ቅጥርኛ አይደለሁም ያንቺን ስራዎች ወደ እኔ እያመጣች ስራልኝ የምት እኔ እዚህ የመጣሁት ለአንቺ ልሰራልሽ አይደለም ቢላትም፣ እሷ ደግሞ የመጨረሻ ስራ እንደሆነ አድርጋ ነው የነገረችውና እናም ደግሞ ፎቶ አምጥታ አሳይተዋለች እዛ ጋ ዳኒን ባይሆን የካሌ በባት ቢሆን የካሌ በነባት እሱ ቀደም ብሎ አይቶታል መንገድ ላይ ራሱ ሊገለው ሞክሮ ነበር። እዚህ ጋ የእሱን ፎቶ ማየት አያስፈልግም ነበር፣ ግን ደግሞ ትሁትን ፍለጋ የመጣው ሰውዬ እዚህ ጋ ዳኒን ያቀው እሷ ፎቶ አሳይተዋለች ማለት ነው። እናም ደግሞ ሌላው ነገር ዳኒ ሊሆን ይችላል ብለን እየጠረጠር ነው። ትሁት ዛሬ እዚህ ቤት ፕሮግራም አለ፣ ማንም ሰው ከዚህ ቤት አይወጣም ብላ ስትነግራት፣ ቲና ደግሞ ኤደን እና ዳኒ ምዚኖ እንደሚያድሩት ብላ እዛ ጋር ያንን ነገር ጠይቃት ነበር። ያ ማለት ደግሞ ሁለቱ ከዛ ቤት በምሽት ፕሮግራሙ ካለቀ በኋላ ከዛ እንዲወጡ ትፈልጋለች ማለት ነው። ዳኒ ኤደንን ለመሸኘት ከቤት ከወጣ ምናልባት ምሽት ላይ ይሄ ትሁትን ፍለጋ የመጣው ሰውዬ እሱን አግኝቶ እንዲጎዳው ፈልጋለች ማለት ነው። ሌላው ነገር ደግሞ ኤደን እንዳትሆን ኤደን አይደለችም ብለን እሷን ላንጠረጥርበት የቻልን አንደኛው ምክንያት ትወዝን ፍለጋ የመጣው ሰውየ ሰክሮ ከተኛ እዛው በተኛበት ነው በትራስ የምጨርሰው ብሎ ጾታውን ወንድ አድርጎ ነበር ያወራውና እዚህ ጋር ቲና አሁን ላይ ዳኒ ለመጨረስ ትፈልጋለች ማለት ነው። ይህንን ነገር ደግሞ ለማድረግ የተነሳችው ዳኒ እዛ ጋ ከኤደን ጋር ልንጋባ ነው የጋብቻ ጥያቄን ተቀብላኛለች በሚለው እና እሷ ደግሞ አሁን ላይ የምታስበው ለአንተ ብዬ ነው እንደዚህ ና ነገር ውስጥ የገባሁት ለአንተ ብዬ ነው ከካሌብ ጋር ያለውን ትዳሬን ያበላሸሁት። ስለዚህ እንዴት አንተ ትተወኝና ሌላ ሴት ታገባለ የሚለውን ነገር ማለት ነው። እሷ ያው የመጀመሪያ እቅዷ ከካሊብ ጋር ያለው ነገር ያቀደችው ነገር እዛ ጋር ከሱ ጋር ፍቺ የፈጽማ ንብረት ብትካፈል ያቀደችው ያስበችው ዳኒን አግብታ ከሱ ጋር ህይወት ለመመስረት ነበር። ዳኒ ደግሞ እዚህ ጋር አሁን ላይ ኤደንን እንደሚወዳትና እሷን ጭራሽ እንደማያፈቅራት ተረድታለች። ና አሁን ላይ ደግሞ ከኤደን በላይ እሱን ነው መጉዳት የምትፈልገው፣ እሱ ነው መበቀል የምትፈልገው ማለት ነው። ትሁት ደግሞ ዛሬ ቲናና ና እሷን ፍለጋ የመጣው ሰውዬ ትሁትን ከሀገሯ ድረስ እሷን ፍለጋ የመጣውን ሰውዬ አብሮ እንደሚሰሩ ና እንደሚተዋወቁ አውቃል። ታውቃለች ማለት ነው። ለካሌብ አባትም ነግራለች። እዛ ጋር እሷ የዳኒን ፎቶ ስታሳየው ትሁት አይታለች እና ለዛም ነው ዛሬ ከዚህ ቤት ማንም ሰው አይወጣም፣ እዚህ ቤት ውስጥ የሚደረግ ፕሮግራም አለ ብላ ማንም ሰው ከዚያ ቤት እንዳይወጣ ከካሌብ አባት ጋር ተማክሮ ያንን ነገር ያደረጉት እንጂ፣ ቲና ቀደም ብላ እንደውም ካሌብንም ዳኒንም ስትላቸው የነበረው ዛሬ መውጣት ፈልጋለሁ፣ ለምን ወጣ ብለን አንጠጣም ብላ በዛ መንገድ በዛ ዘዴ ከዛ ቤት እንዲወጡ ለማድረግ ሞክራ ነበር። ግን ደግሞ ይሄ ነገር አልተሳካላትም። በትሁትም ተናዳለች። እዚህ ጋር መጣ ይሄንን ነገር የተናገረችው ትሁት ስለሆነች ነገሮች ማለት ነው እሷ እዛ ጋር ካሌብንና ሌሎቹን እያግባባች ባለችበት ሰዓት ነው ትሁት እዚህ ጋር መጣ። ዛሬ ማንም ከዚህ ቤት አይወጣም፣ እዚህ ቤት ውስጥ ራሱ የሚደረግ ፕሮግራም አለ። ፕሮግራሙ ምን እንደሆነ እኔ አላውቅም። አባዬ ነው እንደዚህ ነገር ይካሄድ ብሎ ያዘጋጀው ብላታለች ማለት ነው። ይሄ ነገር ሲያናድዳት ነው ወደ ኪችንዳ ትሁትን የምን ፕሮግራም ነው እዚህ ቤት የሚካሄደው? ባልጠፋ ቀን ለምንድ ነው ዛሬ ማዘጋጀት የተፈለገው? ብላ ትሁትን ብትጠይቃትም ትሁት ደግሞ ፕሮግራም ለማዘጋጀት ቀን ይመርጣል እንዴ? ዛሬ ቢዘጋጅ ምን ችግር አለው? ብላ የሆነ ነገር እንደጠረጠረች ፍንጭ ልትሰጣትም ሞክራለች። ማለት ነው። ቲና ያው በዚህ ነገር ተበሳኪታ ነው እዛ ትሁትን ፍለጋ የመጣው ሰውዬ ጋ ሄዳ፣ እሱ ደግሞ ይሄኛውን ዘዴ እየዘየደላም ማለት ነው። ፕሮግራሙ ይካሄድ ችግር የለውም ፕሮግራሙ ከተካሄደ እኛም እቅዳችንን ወይ ደግሞ ያሰብነውን ነገር እናደርጋለን። እነሱ ጠጥቶ ከሰከሩ በኋላ አንቺ በሩን ትከፍችልኛለች፣ ከዛን እኔ ገብቼ በተኛበት እዛው በትራስ እጨርሰዋለሁ ብሏታልና አሁን በዛ መሰረት ባቀዱት መሰረት ትሁትን ፍለጋ የመጣው ሰውዬ መጥቷልና ቲና ደግሞ እዛ ቤት ስለመገባት ተነስታ በር ከፍታለታለች። እሱ ወደ ውስጥ እየገባ ነው ማለት ነው አሁን በእቅዳቸው መሰረት እዛ ዳኒ በተኛበት ሄዶ እሱን ለማፈን ይሞክራሉ ማለት ነው። ቲናውን እዚ ጋር ላለመታየቱ ደግሞ ምንም ነገር እንደማያቅ ሰው አክት ለማድረግ ተመልሳ ነው ወደ መኝታ ክፍሏ የምትተኛው ማለት ነው። ዳኒ የሚተኛበትን ቦታ ካሳየችው በኋላ ማለት ነው። እዛ ጋር ወይ ዳኒ አሁን ዛሬ ላይ ከኤደን ጋር ሊተኛ ይችላል፣ ወይ ዳኒ ባይነቃና እሱ ባይሰማ ራሱ ኤደን የሆነ ነገር ሰምታ ልታድነው ትችላለች እንጂ እዚ ጋር ይሄ ሰውዬ ላይሳካለት ይችላል ማለት ነው። ምናልባትም አይታወቅም፣ የሆነ ሰው ይነቃና እዛው ጮኸበት፣ እዛው እሱ ሊይዙት ይችላሉ ማለት ነው። ይህንን ነገር ያደረገችው ደግሞ ቲና እንደሆነች በእርግጠ ቁርጠኝነት ያውቃሉ። ለምን የካሌብ አባትና ትሁት እዛ ጋ ቲና ከዚህ ሰውዬ ጋር እንደምትሰራ አውቋልና እናም ደሞ ትሁት ራሱ የጠረጠረችው እሷ እዛ ድረስ ይዛው የመጣች መስሏታል ማለት ነው። ሰውዬው ያው ለብዙ ቀናት ትሁት ያለችበትን ቦታ ለብዙ አመታት ሲፈልጋት ነበርና ከብዙ ልፋት በኋላ ነው ያገኘው። እንዴት ነው እዚህ ድረስ ራሱ ያገኘኝ የሚለው ራሱ ትሁት ላይ ጥያቄ ፈጥሮባት ነበር፣ ከዚህ በፊት ለእህቷም ደውላ ስታወራት እንደነበረው ማለት ነው። አሁን ደግሞ እዚህ ጋር እሱ ከቲና ጋር ቆሞ ሲያወራ እሷ ነች ማለት ነው እዚህ ድረስ ይዛው የመጣች ብላ በዛ ነገር ራሱ ቲናን ጠርጥራታለች ማለት ነው። ቲና ደግሞ ለብዙ ቀናት ስትለፋበት የነበረ ሌላ ነገር እዛ ቤት ውስጥ ያሉ ሰዎችን ለማሳመን በሚል እንደተቀየረችና የበፊት ክፋቷን ትታ ጥሩ ሰው እንደሆነች ለማስመሰል ሞክራ ነበር፣ ግን ደግሞ ሻይ ውስጥ በጨመረችው መድኃኒት ምክንያት ትሁት እዚህ ጋር ቲና እንዳልተቀየረችና አሁንም ከዚህ በፊት እንደነበረው ጸባይ እንዳላት አውቃባታለች ማለት ነው። በዚህ ነገር ደግሞ ቲና ትሁት ላይ ተናዳ አሁን ላይ በፊት እንደሚናናቁትና በፊት እንደሚሰለደቡት አይነት ጸባይ ውስጥ ገብቷል። ቲና እዚህ ጋር ካሌብ እና የካሌብ አባት ጋር ስትሆን ጥሩ ጸባይ ለማሳየት ትሞክራለች። እዛ ኪችን ደግሞ ትሁት ጋር ስትሄድ ደግሞ ከዚህ በፊት እንደምታረገው እሷን እየሰደበች እያመናጨቀች ነው የምታወራት ማለት ነው። እሷ እንደውም ያሰበችው ትሁትን ፍለጋ የመጣው ሰውዬ ያላደረገውን ነገር እዚህ ጋር ለካሌ በባት እና ለሌሎቹ ሻይ አፍልታላቸው የካሌ በባት የሚጠጣው ሻይ ውስጥ መድኃኒት ጨምራ ያንን ነገር ልትሰጣት ሞክራ ነበር። ትሁት ደግሞ እዛ ጋ እንዳየ ነው የመድኃኒቱን ትንሽ ብናኝ አይታ ነው እንጂ ትሁት ራሱ አትጠረጥራትም ነበር። ያው ከዚህ በፊት በምሽትም ትሁት ስትሄድ ይሄ ሰውዬ ሲያባራ ቲና አድናታለች። በብዙ በብዙ ነገር ራሱ ትሁትን አሳምናታለች። ለዛ ነው ትሁት ያልጠረጠረቻት እንጂ ከዚህ በፊት እንደነበረው ጸባይ ቢኖራትና ቲና በዛ መንገድ ብትቀጥል ኖሮ እሷ ኪሽን ገብታ የሆነ ምግብ ከነካች ራሱ በደንብ ነበር የምትጠራጠራት። እዚህ ጋ ደግሞ ቲና ለትንሽ ሸውዳቸው ነበር። ግን ደግሞ ትሁት ወዲያውኑ አወቀችባትና የካሌ በባት ሻዩን ሳይጠጣ ቶሎ ሻዩን ተቀብላ እሱን አድናለች እንጂ ለጥቂት የቲና እቅድ ተሳክቶላት ነበር ማለት ነው። ሌላም ነገር ደግሞ የዳኒና የኤደን ፍቅር አሁን ተመልሰዋል። እንደ በፊቱ በፍቅር አብረው አሉ። አሁን ላይ እነሱ ለመጋባት አቅዷል ማለት ነው። ዳኒ በፊት ላይ ሲያስብ የነበረው የሆነ ንብረት ወይ ደግሞ በርከት ያለ ገንዘብ አግቼ ኤደንን ምንም ነገር ሳይጎልባት ላኖራት እፈልጋለሁ እሷን አግብቼ የሚለውን ነገር ነበር የሚያስበው ከዚህ በፊት። አሁን ደግሞ ያንን ነገር ትቶ ሁለቱም ነገር ህይወትን ለመመስረት ተስማምቷል ማለት ነው። አሁን ላይ ለመጋባት ቆርጦ ተነስተዋል። ይሄም ነገር ነው አሁን ቲናን በጣም ያበሳጫትና ዳኒ ለማስገደል እየሞከረች ያለችው ማለት ነው። ሌላው ነገር ደግሞ ካሌብ አንድ ያሰበው ነገር አባቱ የሰጠው ስራ አለ ትውት ልታድናት የምትችለው ከዚህ ሰውዬ ልትጠብቃት የምትችለው አንተ ብቻ ነው ብሎት ነበርና አሁን ላይ ካሌብ ያሰበው ትውትን እንዳገባች አድርጎ እሱ ዛጋ ትውትን እንዳገባት አድርጎ ሰውዬው ደግሞ በቃ ዳር መስርታለች አግብታለች ብሎ እሱ ተቶ ወደ ሀገሩ እንዲመለስ የሚለውን ሲሆን እዛ ጋ ለዳኒና ለኤደን ሲያቀርብባቸው ዳኒና ኤደን ያው ከዚህ በፊትም የሰሙት ነገር ወይ ደግሞ ትሁት ያወራቻቸው ነገር ስላለ ትንሽ ፈገግ ብሎ ካሌብ ላይ ሙድ ለመያዝ ቦክሮ ነበር። ካሌብ ደግሞ ያው ትሁትን እንደሚያፈቅራት ግልጽ ነው። ግን ደሞ እሱ እዚህ ጋ ይህንን ነገር ለማንም መናገር አልፈለገም። ብቻውን ይዞታል ማለት ነው። ምናልባት በዚህ መንገድም ትሁትን ሊቀርባት ወይ ደግሞ እሷን ለማግባትም አስቦ ይሁን ባይታወቅም ትሁትን እኔ እንዳገባዋት አድርገን ለምን ትዳር እንዳያዘች አናደርግምና ከዚህ ሰውዬ አንጣብቃትም ብሎ ነበር ግን ደሞ ኤድን አንድ ያነሳችሁ ሀሳብ አለ ወይ ካልሆነ ለምን ሌላ ሰው ትሁትን የሚያገባት ወይ ደሞ ትሁትን እንደሚያገባት ሰው አክት የሚያርክ ሰው አንፈልግም ብላ ነበር። እሷ ያው ይሄንን ያለችው እዛ ጋር ካሌብ ከቲና ጋር ያለውን ትዳር አላፈረሰም እሷ የሰማ ነው የሚስቱ ነች በትዳር ላይ ትዳር መሰረት በሚል ደሞ እሱን ሊያስጠይቀው ስለሚችል እዚህ ጋር ለምን ሌላ ሰው አናዘጋጅም ብላ ይሄን ሐሳብ ብታቀርብም ካሌብ ደግሞ ይሄ ነገር እንደማይሆን ነግሯቸዋል ማለት ነው። እሱ እንደ ምክንያት ያነሳላቸው ሌላ ሰው ለምን ለኛ ብሎ ችግር ውስጥ ይገባል? ለምን የማይሆን ነገር ያጋጥሞ ቆሟል ብሎ ነው ያቀረበላቸው እንጂ እዚህ ጋር ትሁትን እንደሚወዳትና ትሁትን ሌላ ሰው እንዲቀርባት እንደማይፈልግ ያንን ነገር አልነገረም፣ ደብቋቸዋል ማለት ነው። ዳኒና ኤደን ግን ወዲያውኑ ያውቁበት፣ እንደውም ሁለቱም እየተያዩ ሲስቁበት ነበር ማለት ነው። እሱ ደግሞ ያው ደንግጧል። ድንጋጤው ከፊቱ ላይ ቢያስታውቅም ግን ደግሞ ሁለቱንም ለመሸወድ ሞክሮ ነበር፣ ግን አልተሳካለትም ማለት ነው።